ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት ጋብዛለሁ። መልካም ቆይታ። ሳዲክ የሰማውን ነገር ለእህቱ ለነዛትም አስረድቷታል። እየተገረመችም ነዛት ትናገራለች። ስለዚህ ሩቺያን ሌላ ልጅ አለ ማለት ነው፣ እውነት ነው ማለት ነው፣ ከሶመር ውጭ ሌላ ልጅ አለ ማለት ነው። ምን እያልሽ ነው ያለሽው? ነዛት፣ እንዴት ሊወድ ይችላል? ቱርካን ዝም ብላ የተናገረችውን ነገር በራሷ መንገድ ተርጉማ ነው። በፍጹም ልጅ የላትም። እኔ ግን ወንድሜ የሚሆን ይመስለኛል፣ እውነት ሳይሆን አይቀርም። ነዛት፣ ይኸውልሽ እንደማትወጃት ሁላችንም እናውቃለን፣ ነገር ግን ይሄ ጥላቻ ደግሞ እጅግ የከፋ ሆነ። ምን እያልሽን ያለሽ? የምን ልጅ ነው የሚኖራት እሷ? ቢኖር እናውቃ አልነበርም? በቃ ተበሳይታና ተናዳ የምትናገረውን እራሱ የምታቃ መስለኝም፣ ሳታዳቀርም፣ ለዛ ነው እንደዚህ ያለችው። ቱርካን ደግሞ ያንን ነገር በአግባቡ አልተረዳችም። ኤውል የፈለገ ብትናደድ ብትበሳጭ፣ እንደዚህ አይነት ነገር አትናገርም ነበር። የሆነ ነገርም አለ። እንደውም ወንድሜ እውነት ነው ማለት ነው? ምንድነው እሱ እውነት ነው የምትይው ምን እያልሽኝ አለችው? ኤውል ወንድሜ፣ እኔና ሀክመት ልጅ እንዲኖረን በጣም ብዙ ጊዜ እንፈልግ ነበር። ሞክረን ነበር ያኔ ድሮ። እና ደግሞ እዛ አንድ ነርስ ነበረች፣ አዋላጅ ነርስ ነበረች ኑርዬ የምትባል። ኑሬን ነው የምትዩ? እሺ፣ ምንድን ነው ታዲያ? እናማ ወንድሜ ብዙ ጊዜ መላለስ ነበረ፣ እነርሷ ጋር መላለስ ነበረ። ልጅ መውለት ስላልቻልኩ በጣም ስለሚጨንቀኝ ጭንቀቴን በሙሉ ማክራት ነበር ለነርሷ በጣም ታዝንልኝ ነበረ፣ ታዝንልኝ ነበር ያቺ ምስኪን። የገርማ ሊዛን ጊዜ ልክ ሀያ ዓመቴ ነበረ። እናም በመጨረሻ ያንን ነገር ማሳካት ስላልቻልኩ እየባሌ እናት ሌላ እንደምፈልግ ለልጇ ሌላ ሚስት እንደምፈልግ ነግራኝ ነበር በግልጽ እና ልቤ በጣም ተሰብሮ ነበረ። በመጨረሻ ሚያች ነርስ ምን እንዳለችን ታውቃለህ? የዛን ጊዜ በጣም ተከፍቼ በነበረበት ወቅት ፈጣሪ ያላህ ለእንዳንቺ አይነት ሴቶች አይደለም ልጅ የሚሰጠው ልጅም በጣም ለሚፈልጉት አይደለም የሚሰጠው፣ እንደውም የባስ ብሎ ጭራሽ ለማይገባቸው ሰው ነው ልጅ የሚሰጠው። እንደዛ ነው ነዛት። አዳመጥኩሽ። ምንድነው ታዲያ አሁን ምን ያገናኘዋል ከሩቺያን ጋር ይሄ? ይው ሌዛን ጊዜ ማገባኝ እንደዚህ ብላ ስትናገር ስለ ሩቺያን እንደነበረ ነርሷ የተናገረችው ገብቶኝ ነበር። ነገር ግን ነርሷ በግልጽ የተናገረችው ነገር አልነበረም። በአካባቢያችን የዛን ጊዜ ይገርመሃል ብዙ ሀሜት ነበረ። ለማንኛውም ግን ወንድሜ የራሷን ኃጢአት ራሷ አዛው ትፍተው፣ እሷው ትሸከመው። የምን ኃጢአት ነው የምታወሪው? ነዛት ምን ለማለት ነው የፈለግሽው ወንድሜ? የሩችያን እናት ወደ ዳቻ የምትባለዋ ከተማ ሄዳለች። አዎ ይህን ደግሞ ያደረገችው ራሷ ሩችያ ነች። እናቷን እዛ ወስዳ ቆልፋባታለች። በቃ አሮጌ ቤት ውስጥ ይመስለኛል፣ ብቻ እዛ እንደቆለፈችባት ነው የሚነገረው። ራቅ አድርጋ፣ ከእሷ ራቅ አድርጋን ያስቀመጠቻት ሩችያን እርጉዝ ነበረች። ይገርመሃል ከሶመር ውጭ ስለዛ ጉዳይ ይውልህ። እዛ ቦታ ላይ ብዙ ነገር ታምቷል። ብዙ ወሬ ነበረ፣ በመጨረሻ ግን ሁሉም ሰው አፉን ዘጋ። በእውነት የምታወሪው ነገር አንደኛ በደንብ አልገባኝም። ከዛ በተጨማሪ የምትናገሪው ነገር ውሸት ነው። እንዴት ሊሆን ይችላል? ሩጫያን ብልጥ ነች እያልኩ ነው ያለሁት ወንድሜ። ይህን ያለፈ ታሪኳን ድብቅብቅ አድርጋ በፍጥነት ነው ኦዛርን ያገባችሁ። ከወንድሟ ጋር ተባብራ በፍጥነት ጋብቻውን አደረገች። ከኦዛር ጋር ሚስጥሯን ደብቃ ሰዎችን ማፋቸውን አዘጉ። በመጨረሻም ተረሳ። ረጅም ጊዜ ሆኑ ነዛት። እንደዛ የሚባል ነገር የለም። ሰው እንደሆነ ማውራቱ አይቀርም። ዝም ብሎ ማይረባ ወሬ ነው። አንቺ ደግሞ ዝም ብለሽ ተቀበልሽ፣ አመንሻቸው። ለእንደዚህ አይነት ነገር ጊዜ መስጠት የለብሽም። ወንድሜ አንተ የውልህ ከዛች ከተማ በፍጥነት ለቀ ወጥተህ ስራ ለመስራት እዚህ ነበርክ። እኔ ግን እዛ ነበርኩ፣ እዛው ቦታ ላይ ነበርኩ ብዙ ጊዜ አሳለፍ ያለው። ወንድሜ ወጣትነት ያለፈው እዛች ከተማ ውስጥ ነው። ሁሉን ነገር አውቃለሁ። እያንዳንዷን ነገር ማምን እንደሆነ በደንብ ጠንቅቄ አውቃለሁ። አንተ ይታውቃለህ። ወደዚህ የመጣው በፍጥነት ነው። በመጨረሻም ተሰላችቶ ሳዲቅም ተነስቶ ይሄዳል። በሌላ በኩል ወቀሳ የደረሰባት ቱርካን አሁንም ቢሆን ቅጣቷን እንድትቀበል ሩቺያን በዘጋችበት ቤት ውስጥ ብቻዋን ቁጭ ብላለች። በሩን ማንኳኩቶ ሶመር ወደ ውስጥ ይገባል ከቱርካን ጎንም ይቀመጣል። አባዬ ለተናገረው ነገር በእውነት ይቅርታ ቱርካን። እማየላይ የተፈጠረው ነገር በጣም አስጨንቆት ነበረ። ስለዚህ ዝም ብሎ ተናገረሽ፣ አንቺ ደግሞ ምንም አላጠፋሽው ሶመር ምናልባት አባት የተናገረው ነገር ትክክል ሊሆን ይችላል። እናተ ያንን ጥቁር ቀሚስ የለበሰችበት የራሷ ምክንያት ይኖራታል። እንታውቃለህ ወደዚህ እንድገባ ከተናገረች በኋላ ለሰራተኛዋ የላከችልኝ ቀሚስ እሱን ቀሚስ ነበረ። እናም ደግሞ ያስረዳችኝ ያንን ቀሚስ የሰጠኝ ወይም ደግሞ የላከው በትእዛዝ አንተ እንደወንክ ነበረ። በመጨረሻ ግን ደረስኩበት። ያንን ቀሚስ እንድለብስ ያደረገችው ራሷ ነበረች። በእርግጠኝነት ይሄ ቀሚስ የሆነ ችግር አለበት፣ ሶመር የሆነ ነገር አለበት። ዝም ብላ አይደለም እንደዛ የምታረገው። ጠይቃት አለሁ እማዬን ጠይቃት አለሁ። ነገር ግን

በፍጹም ጥፋተኝነት ስሚል ሊሰማሽ አይገባም። ምናልባት እኮ አንቺ ባደርሽ በሰዓቱ ባደርሽ ኖሮ እማዬ ትሞት ነበረ፣ ራሷን ታጠፋ ነበር። ህይወቷን ያተረፍሽላት አንቺ ነሽ። በጣም ተጨንቃና ግራ ተጋብታ ነበር ሶምር፣ እኔ ያገኘኋት ጊዜ በጣም ተቸግራ ነበር። ለማንኛውም ይመስለኛል ቱርካን፣ የስነ ልቦና ባለሙያ ያስፈልገናል። ሰርዳር የተናገረው ነገር ትክክል ነው ቱርካን። እኔና አንቺ እጅ ለጅ ተያይዘን ይህን ችግር እንወጠዋለን። ከዚህ በተጨማሪ ከዚህ በኋላ ይኸውልሽ፣ እኔና አንቺ መፋታት የሚባል ነገር የለም፣ መለየት የሚባል ነገር የለም። ከዚህ በኋላ እንደዛ እናደርግም። በመሀላችን ምንም ቢፈጠር እርስ በር ነፍሳችን ደግሞ መቋሰል የለብንም። ችግር እንዲፈጠርም መፍቀድ የለብንም በመሃላችን እያለ ሲናገር ቱርካን በጣም ደስ ይላታል። ምንም ነገር በመሃላችን ቢቆም ከዚህ ሰዓት ጀምሮ ይናንቺ አብረን ያለ ነው። አብረን እንዋጋለን። በዚህ ተስማም ያለሽ፣ ተስማምቻለሁ ያለው ሶመር በመጨረሻም ቱርካንን ሶመር ያቅፋታል። በሌላ በኩል በጠዋት ሩቺያን ከእንቅልፏ ተነቃለች። ከተኛችበትም ተነስታ በፊት ለፊት መስታወት ላይ ቁጭ ብላ እራሷን ትመለከታለች። በመስታወት ውስጥም ከዚህ ቀደም የነበራት ህይወት አይኗ ላይ ግርጥ እያለ ይታያታል። ልጇን ከወለደች በኋላ እያለቀሰችም ሩቺያን ቁጭ ብላለች። አዋላጇም ትናገራለች። በፍጹም ማጥባት አልቻለችም። ልጇን አልፈለገችውም። በመጨረሻም ጡቷ ደግሞ እያስቸገረን ያለ እያመማት ነው ያለው ካልሆነ ዶክተር ጋር ብናማክር። በፍጹም አይሆንም። ዶክተር ጋር መሄድ የለባትም። ወደ ዶክተር ጋር ከሄደች ዶክተሯም ልጅ ወልዳለች አልወልደችም የሚለውን ማወቁ አይቀርም፣ መጠየቋም አይቀርም። ያታወቀ ማለት ደግሞ ሩቺያን በመጨረሻ ልጅ ሚስጥሯ ሁሉ ይፋ ይወጣል። ይሄ ደግሞ እንዲሆን አልፈልግም። እኔ ምናልባት አንቺ ማገዝ ምችው መርዳት ምችው ነገር ካለ ብታግዢ መልካም። በቃ እኔ የምችለውን ነገር አርጋለሁ። ነርሷም ጠጋ እያለች በፎጣም ጡቷን ጭምቅ እያደረገች ወተቷ እንዲፈስ ታደረጋለች። ሩቺያን ስቅስቅ እያለች እያለቀሰች ማዬ እማዬ በጣም ያማል፣ ያማል እማዬ እያለ ጭምሮች ያን ታለቅሳለች። እናቷም ትናገራለች። እናትሽ ከጎንሽ ባቶ ምን ታደርጊያለሽ? ምን ታረጊ ነበረ? እሱን እንድታረጊ ነው የምፈልገው። አሁን ጸጥ በይ አትጩ፣ ይብዬሻለሁ ጥርስሽን ነከስ አድርጌ ህይወትሽን በፍጹም ማበላሸት የለብሽም። ስቅስቅ እያለች እያለቀሰች ነርሷም ወተቷ የጡቷ ወተት እንዲፈስ ታደርጋለች። ይህን ሁሉ በሀሳብ መስተዋቱ ላይ ሩቺያን አሁን ላይ ቁጭ ብላ እያየች ነው። ሩቺያንም አሁን ትናገራለች። አዎ ጥርስሽን መንቀስ አለብሽ ህይወትሽን በፍጹም ማበላሸት የለብሽም። አዎ ጥርስሽን መንቀስ አለብሽ፣ መቋቋም አለብሽ ህይወትሽን በፍጹም ማበላሸት የለብሽም። ብላተን አግራ በመጨረሻ ሩችያን ፀጉሯን ማስተካከል ትጀምራለች። እንዲሁም ደግሞ ፊቷን መኳኳልም ትጀምራለች። እኔ በፍጹም ተስፋ አልቆርጥም፣ ህይወቴንም አላበላሽ። የዛን ጊዜ ህይወቴን አላበላሸው፣ አሁን ደግሞ በፍጹም ልታበላሸው አችልም እያለች ብቻዋን እያወራች ባለበት ወዛር እየተራመደ እየመጣ ሩችያን ነቅተሽ ኖሯል፣ አሁን ደህናነሽ። አሁን ደህና ነኝ በጣም ደህና ነኝ። ምንም ነገር ማሰብ የለብም፣ አትጨነቅ። ይኸውልሽ ሩቺያን አዳምጪኝ፣ አንቺ ጠንካራ ሆነሽ ለመታየት መሞከር የለብሽም፣ ራስሽን ማሰቃየት የለብሽም። በቃ የሚመጣውን ስሜት፣ እያንዳንዱን ስሜት አይምሮሽ ውስጥ የሚመጣውን ነገር መቀበል አለብሽ። ማስመሰል የለብሽም፣ አትጨነቂ። ጠንካራ መስልሽ ለመታየት በሞከርሽ ቁጥር የባሰ ችግር እያመጣሽ ነው ያለሽ። ውስጥሽ ውስጥ ምን አይነት መናወስ እንዳለን ያውቃሉ። ነገር ግን ያንን ውስጥሽ ያለውን ስሜት አምቀሽ ጠንካራ ለመሆን እየሞከርሽ በመጣሽ ቁጥር የባሰ ችግር ነው የሚመጣው፣ መርዝ እየሆነ ነው የሚቀመጠው ሰው በውስጥሽ በህይወት መኖርም ይከብድሻል። ስለዚህ አሁን ወደ ዶክተር ጋር እንሂድ። በእርግጠኝነት የስነ ልቦና ባለሙያዎቹ ያግዙሻል፣ ጥቅም ይኖረዋል። አንቺ ይገርማል። ኦዛር፣ በውስጤ ያለው መርዝ ነው እንደዚህ በእግሬ ቆሜ እንደሄድ እያደረገኛለሁ። ጠንካራ እንደሆን የሚያደርገኝ እሱ ነው። ዶክተር የሚባል ነገር ለእኔ አያስፈልገኝም። አዎ ሁሉም ነገር ይሻሻላል በራሴው መንገድ። ያለፈውን ጊዜ እያስታወሰ የሚቀሰቀስብኝን በሽታ ይሄን ራሴው አክመዋለሁ፣ አጠፈዋለሁ። በድጋሚ ደግሞ እንደዚ አይነት ነገር እናንተም የደነገጣችሁበት ነገር በፍጹም አይፈጠርም። ስለኔ ፍጹም አታስብ። አሁን ደህና ነኝ፣ ፍጹም ጤነኛ ነኝ። ሁሉም ነገር አብቅቷል ኦዛር። እርግጠኛ ነሽ? በጣም እርግጠኛ ነኝ። ታውቂያለሽ ግን ሩቼያን፣ ሶመር ደውሎ እናቴ ራሷን ልታጠፋ ነበር ብሎ ሲነግረኝ በጣም ነበር የደነገጥኩት። በጣም ነበር ያስፈራኝ። ያለ አንቺ እንዴት አድርጌ ነው የምኖረው ብዬ በጣም ደንግጬ ነበረ። ከዚህ በተጨማሪ አንቺ ላይ የሚያጠፋሁት ጥፋቶቹ በሙሉ አይምሮ ላይ በጣም እየተመላለሱ ነበረ። እናም ከፍተኛ የሆነ ጭንቀት ውስጥ ነበር የቀተትሽኝ። እባክሽ፣ ከዚህ በኋላ ግን እንደዚህ አይነት ነገር በፍጹም እንዳታረጊ። በዛ ህመም ውስጥ እንዲሄድ እንዳትፈቅጅ። ኦዛር፣ ከዚህ በኋላ እንደዚ አይነት ነገር አይኖርም። ለሶመር ማረጋግጬለታለሁ። እመነኝ። በእውነት ታውቂያለሽ ስለዛ ጉዳይ ሳስብ በጣም ነው የምረበሽው። ታውቂያለሽ በዛ ሰከንድ ውስጥ እኮ የተለየ ነገር ሊፈጠር ይችል ነበረ። ምናልባትም ቱርካን ባደርስልሽ ኖሮ ምን ሊፈጠር እንደሚችል ማሰብ ከባድ ነው። ልክ ነህ። ቱርካን በሰዓቱ ደርሳለች። በሌላ በኩል ምሽቱን አብረው አሳልፈው ቱርካን ክፍል ውስጥ በጠዋትም ፊቷን ስትታጠብ ሶመርም ይነቃል። የኔ ውድ ደህና አደርሽ። ደህና አደርክ ሶመር። አንገቱንም ጠምዘዝ እያደረገ መኝታውም ስለማይመች ሶመር እየተንጠራራ ባለበት ይኸውልህ፣ ሶመር እዚህ የሚመችህ አይመስለኝም። በሰላም እኮ መተኛት ትችላለህ። ላይኛው ክፍል እራስህ ክፍል ለምን አትሄድም? ከዚህ በተጨማሪ እናትህንም ቸክ ለማድረግ አስር እየወጣ እየገባ ነበረ። በመጨረሻ ተመልከት፣ ጥሩ ስሜት ላይ አይደለም ያለው። እማዬ ነቅታለች እኮ ሰምተሻል አይደል? እኔ አላወቅኩም። መሄድ ካለብኝ አሁን መሄድ እችላለሁ። ሄጂ ቼክ አረጋታለሁ። እኔ አይታየው፣ በቃ ችግር የለውም። ለሁለት ደቂቃ ቆጭ በይ፣ አረፍ በይ። ትናንትና ማታ የሆነ ነገር እየነገርሽኝ ነበረ። ምን ብዬ ነበረ እማዬ? አሁን ያለችበት ሁኔታ ውስጥ ያስገባናት እኛ አይደለንም እያልሽ ነበረ። በእኛ ምክንያት አይደለም እራሷን ልታጠፈ የነበረው ብለሽኛል። ነገር ግን በፍጹም ሊገባኝ አልቻለም። ምን ለማለት ነበር የፈለግሽው? ዶ በቃ ሰው መርሳው። ምን እያልሽኝ ያለሹ ቱርካን? ለምንድን ነው የምረሳው? እንዴት ልረሳው እችላለሁ? የምታውቂው ነገር አለ ስለማየ ወይም ደግሞ ማየ የነገረች ነገር አለ? እኔ ምን አውቃለሁ ሶመር። ምናልባትም በአግባቡ ስላልተረዳሁት ሊሆን ይችላል እናት የተናገረችውን ነገር። በእውነት ቱርካን፣ በጣም ግራ እየተጋባው ነው። ይኸውልሽ የዛን ጊዜ እየሮጥ ሃንጅ ክፍ አድርገሻ ያዝሻ ጊዜ የሆነ ነገር ማየ የተናገረች ነበረ እኔ ደረስኩ ጊዜ ለአንቺ ነግራች ነበረ። በመጨረሻ ከኔ ጋር አይ ላይን ስንተያይ ከማየ ጋራ ምንም ነገር መናገር አቆመች። የዛን ጊዜ እየተናገረች የነበረው እናት ስለ ልጅ ነበር የምታወረው። የሆነ የረሳሁት ልጅ ምናምን ትላለች ብቻ፣ ግራ የሚያጋባ ነው። ሶምር ስለ የትኛው ልጅ ነው የምታወሩ? ቱርካን እኔም በፍጹም አልገባኝም። በቃ ተመሳሳይ ቃላት ነበር ስትናገር የነበረው። የሆነ ምን እያለች ነበረ በጣም አልፈልገው ልጅ አልፈልገውም። እሱ ልጅ ምናምን ተል ነበረ ስለ እኔ ነው ማለት ነው የምታውለው? ኧረ በፍጹም ሶመር፣ ስለ አንተ አይደለም። የሆነ ሌላ ነገር ነው የምታውለው። በእርግጥ እኮ ቱርካን፣ ከኔ በፊት እኮ አስወርዳለች እማዬ እና ስለሱ እያወራች ሊሆን ይችላል። እኔ አልገባኝም። ለማንኛውም ሶመር፣ አንተ እንዳልከውም ሊሆን ይችላል። መልካም ቱርካን፣ መናገር የምትፈልጊው ነገር አለ? ሌላ ነገር ለኔ ልትነግሪኝ የምትፈልጊው? ምንም የለም ይመስለኛል። ግን እናትህ አሁን ለየት ያለ ስቃይ ወይም ደግሞ ህመም እያሳለፈች ነው ያለችው እንደ ቀድሞ አይደለም። ምን ብዬ መግለጽ እንደምችል ራሱን ያላውቅም። የሆነ የጥፋተኝነት ስሜት ብቻ አልገባኝም። ሶመር ምን ለማለት ነው የፈለግሽው ቱርካን? እያልሻለሽው ከኔ በፊት እጸንሶ ስለወረደባት ልጅ ነው? በፍጹም አልገባኝም። የውልሽ ቱርካን፣ ስለዚህ ቢሆን ደግሞ ተነግረሽ ነበረ በግልጽ። እኛም ብንሆን የሆነ ነገር ቢኖር ኖሮ እናውቅ ነበር። ከዚህ በተጨማሪ ደግሞ ይህን ሁሉ ዓመት የምደብቀውን ማየቃኛ ምን ሊኖር ይችላል? ነገር ግን የውል ሶመር፣ ምንም አይነት ነገር ለእናተ እንዳትናገረ እባክህ። በዚህ ምክንያት ደግሞ ሌላ ችግር እንዳይፈጠር ሶመር፣ ምንም ነገር እንዳትጠይቃት። በሌላ በኩል ፊጋንና ካርታል ተያይዘው እየገቡ አቶ ካርታል፣ ጠበቃ ደውሎ ነበረ ማግኘት አልቻለም። አንተን ስልክ የዝግ ነበር ለዛ ነው ይመስለኛል። መልሰህ ደውልለት ለጠበቃ። ሌላ ደግሞ አንድ ነገር፣ ሲቪ ላይ በፖሊስ ቁጥጥር ስር ውላለች። በእሱ እንኳን አልገረመኝም። ይገርምሻል ፊጋን። ነገር ግን እፈልጋለሁ ማግኘት እፈልጋለሁ ብላለች አንተን። እኔ ምንም ልረዳት አልችልም ከዚህ በኋላ። አስጠንቅቂያት ነበረ። በእርግጠኝነት ከዚህ እስር ቤት አስወጣ የልትለኝ ነው ማለት ነው። በሌላ በኩል ሶመር እየተራመደ ወደ ላይ ሲወጣ ከእናቱ ጋር ይገናኛሉ። እምባው ቅርር እያለ ደስ እያለው ሶመርም እናቱን በመጨረሻ ያቅፋታል። የእኔ ተወዳጅ እናት አሁን ደህና ነሽ አደለ? ሁሉም ነገር አልፏል ልጄ፣ ይህን ጉዳይ በቃ ዘግተነዋል። ማውራት ግን ትፈልጊያለሽ? አዎ ከእኔ ጋር እኮ ማውራት እንችላለን። ከልጅሽ ጋር እኮ መነጋገር ትችያለሽ። አንቺን የሚያስጨንቅሽ ግራ የሚያጋባሽ እንደዚህ አይነት ውሳኔ ልትወስኝ ያደረገሽን ነገር እኔና አንቺ ብቻችን ቁጭ ብለን እኮ መነጋገር እንችላለን ኤውልሽ ያለውን ነገር በሙሉ ከነገርሽ በኋላ ያንን ጉዳይ መዝጋት እንችላለን። በድጋሚ የማነሳብሽ ነገርም አይኖርም። ኤውልህ፣ ምን ብዬ ልንገርህ ልጄ ያለፈ ታሪክ ነው። በቃ ሁሉም ነገር ተደማመረ፣ በመጨረሻም በአንድ ቀን ነው የመጣብኝ። ከዛ እንደዚ አይነት ችግር ፈጠረ። አሁን ግን ሁሉም ነገር አልፏል። እኔም ተረጋግቻለሁ። በሱ መጨነቅ የለብህም። እማዬ ነገር ግን እኮ ትናንትና ማታ የፈጸምሽው ነገር እጅግ አስደንጋጭ ነበር። እማዬ መቼም ዝም ብለን ማለፍ የለብንም፣ እንዳልተፈጠረ ማሰብ አለብን። እማዬ ይኸውልህ ልጅ እኔ በእውነት ባደረግኩት ነገር እራሱ አፈሪያለሁ። የደካማ ነገር ነበር የወሰንኩት። እባክህ ልጅ ይህንን ጉዳይ በድጋሚ ማንሳት የለብንም የምንዝገው። መልካም በቃ እማዬ፣ አንቺ እንዳልሽውን ብሎ ተናግሮ ወደ ላይ ሲወጣ ሩቺያን በአንጻሩ ቱርካን ወደ ተዘጋባት ወደ ክፍሏም እየተራመደች መታበሩን ትከፍታለች። ቱርካን ደንግጥ እያለች ሩችያን እየተመለከተች ይመስለኛል እናት ሩችያን አሁን የተሻለሽ ይመስለኛል እኔ የምልሽ አንድ ነገር ልጠይቅሽ ቱርካን በባብ ብትነደፊ ምንድን ነው የምታደርጊው ምን እንደምታደርግ ታውቂያለሽ መቼም እንግዲህ እንደዚ አይነት ነገር ከተፈጠረ ቅድመ እርዳታ መደረግ ይኖርበታል ከዛ በኋላ ወደ ዶክተሮች ጋር መሄድ ነው በጣም ጥሩ ቱርካን ዶክተሮቹ ምን ያዙልሻል መድኃኒት ነው አይደለም እንዴ ልክ ነው እናት ሩችያን ታውቂያለሽ ያ መድኃኒት የሚቀመመው ከራሱ ከባቡ መርዝ ላይ ነው የራሱ መርዝ አይገርምም እያልኩሽ ያለሁት የነደፈው ራሱ ያክመዋል። አዎ ራሱ የነደፈው ባቡ መድኃኒት ይሆናል። እናት ሩቺያን አሁን ከንግግርሽ ምንድን ነው እሱ መረዳት ያለብኝ ነገር? እያልኩሽ ያለሁትማ የመረዝሽኝ አንችነሽ እያልኩሽ ነው። አዎ በመጨረሻ ደግሞ ያዳንሽኝም አንችነሽ። ነገር ግን ይገርምሻል ቱርካን፣ ላመሰግንሽ አልወድም አላመሰግንሽም፣ ስላዳንሽ። እናት ሩቺያን እኔም በሆን ካንቺ ምንም ነገር አልጠብቅም። በዛ ቅጽበት ውስጥ ማድረግ የነበረብኝን ህሊኔ ያዘዘኝን ነገር አድርጌያለሁ። እንደ ሰውኛ ኃላፊነት ነበረብኝ። ስትሞቺ ዝም ብዬ ማየት አልነበረብኝ። በመጨረሻም አዳንኩሽ እንጂ አንቺ የሆነ ነገር ታደርግልኛለሽ ብዬ አይደለም ያደረግኩት። ሰብአዊነት ነው እያልሻለሽ። በጣም ይገርማል ቱርካን መግደል የምትፈልጊውን ሰው ደግሞ ታድኘዋለሽ። የኔን እያንዳንዱን ነገር እድሎችን በሙሉ ወስደሽብኛል ቱርካን። በዛም በጣም ነው ምጠላሽ። ሁሉ ነገር አበላሽተሻል። ሩችያን ያልገባሽ ነገር እኔ በፍጹም በክርክር ውስጥ አይደለም እየኖርጉ ያለሁት ወደ ፖሊስ ጣቢያም ሲሄድ ለመቀጣት ዝግጁ ነበርኩ። ከዚህ በተጨማሪ ደግሞ ከአንቺ ጋርም እዚህ ለመቆየት ስወስን፣ አንቺ እንደፈለገሽ እንደዚህ ተዘጋ ቤት ውስጥ አስቀምጠሽኝ እሱም የራሴ ውሳኔ ነበረ። ለመቀጣት ዝግጁ ነበርኩ ላጠፋው ጥፋት። ነገር ግን እኔ ከአንቺ ምንም አይነት ነገር በፍጹም አልፈለግኩም። አንቺን ለማዳን በፍጹም ምንም የፈለግኩት ነገር የለም። በፍላጎቴ ሰው ስለሆንኩ እንደ ሰው ስለማስብ ነው ያን ነገር ያደረግኩት። ይገርማል ቱርካን፣ በመጨረሻም ህይወቴን አተረፍሽ። ይገርምሻል። አሁን ምን ማድረግ እንዳለብኝ፣ አንቺ ላይ ምን ማድረግ እንዳለብኝ ግራ ተጋብቻለሁ። አላውቅም ምን ማድረግ እንዳለብኝ አንቺን። አዎ ውሳኔ ከባድ እንዲሆን አድርገሻል። ለማንኛውም ቱርካን፣ አሁን እዚህ ክፍል መቆየት የለብሽም። ምንም ችግር የለውም ሩችያን፣ መቆየት እችላለሁ። መቆየታችም እዚህ ክፍል ውስጥ አልኩሽ እኮ። በይ ውጪ አሁን፣ ውጭ በቃ፣ ከዚህ ክፍል ብላ ተናግራ በመጨረሻ በሩንም ትከፍተዋለች። ውጪ ቶሎ ውጪ ቱርካን። በሀሳብ በሌላ በኩል ወደ ኋላ ተመልሳ ሩቺያን ከዚህ ቀደም ልጇን በድብቅ የወለደችበትን ክፍል ቆማ ካየች በኋላ በንዴትም ይዛ የመጣችውን ጋዝ ምያር ከፈከፈች ዙሪያውን በቅርቢትም ክፍሉን ቦግ አድርጋ ታነደዋለች። ካነደደችው በኋላ በሩን ስዘጋው አሁንም ቢሆን ቱርካን የተቆለፈችበትን ክፍል በደንብ እያየች በመጨረሻም በሩን በተመሳሳይ መልኩ ተዘጋለች። በሌላ በኩል ግራ የተጋባው ሶመር አባቱ ጎን ቁጭ ብሎ አባቱንም እየጠየቀ ነው። እኔ ምለው ግን አባዬ ከሙስጠፋ ውጪ ሌላ ወንድም አለኝ እንዴ? ሶመር ምን እያልክ ነው ያለው? ምን ለማለት ፈልገህ ነው እንዴ? ምን አይነት ሰው አድርገህ ነው የምትቆጥረኝ? ቆይ እንደዚህ አይነት ነገር የምትናገረው ሙስጠፋ ላይ ስለተናደድክ ነው? አይደለም፣ እንደዛ አይደለም አባዬ። እያልኩ ያለሁት እና... ምንድን ነው የምትናገረው? ምን አይነት ጥያቄ ነው? ይኸውልህ አባዬ፣ እየጠየቅኩ ያለሁት ለማየና ለአንተ የመጀመሪያ ልጅ ነኝ ወይ እያልኩ ነው ያለሁት። በጣም ታስገርማለህ ሶመር። አዎ ከዚህ ውጭ ምን አለ አንተ ነህ። ጭንቅላትህ ላይ ምን እያሰብክ እንደሆነ በፍጹም አልገባኝም ሶመር፣ ነገር ግን እንደውም ሩቺያን ሳቶን አንተ ነህ ዶክተር የሚያስፈልግህ። በዚሁ ከቀጠልክ ይህን ሰሞን በእውነት ይሄ ቤተሰብ ጭንቅላቱ እየደነዘዘኝ ያለው እያለም ይናደደ። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ሎን ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ መከታተል ይችላሉ። የወፍ ጎጆ ድራማ የመጨረሻውን ክፍል ማየት የምፈልጉ ኮሜንት ላይ ያለውን የመጀመሪያውን ሊንክ በመጫን የመጨረሻውን ክፍል ማየት ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለውላችሁም